ሰላም ቅዱሳን በጌታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እግዚአብሔር ለቤተ ክርስቲያናችን ታላቅ ነገር አድርጎልናል፣ የረጅም ጊዜ የጸሎት ጥያቄያችንንም መልሶልናል። ስለዚህ ትልቅ የምስጋና በዓል አዘጋጅተናል። በዚህ የምስጋና በዓል ላይ ተገኝታቸው አብረን በጋራ እግዚአብሔር እንድናመሰግን እንጋብዛቸዋለን። የፕሮግራሞቻችን ቀናት ከጥቅምት 26 እስከ 30 2018 የሚካሄድ ሲሆን ከሮብ እስከ አርብ ድረስ ከ11 ሰዓት ጀምሮ ፕሮግራሙ የሚካሄድ ሲሆን ቅዳሜና እሑድ ሙሉ ቀን ይሆናል ፕሮግራማችን። በዚህ ፕሮግራም ላይ እንድትመጡ አብረን በጋራ እንድናመሰግን እንጋብዛችኋለን። እግዚአብሔር ይባርካችሁ። በቤተ ክርስቲያናችን ውስጥ ከጥቅምት 26 እስከ 30 በምናደርገው የምስጋናና የገቢ ማሰባሰብ ፕሮግራም ላይ በመገኘት ለትውልድ በሚሸጋገረው የማምለኪያ ሕንፃ ግንባታ ላይ ጌታ በቸርነቱ ከሰጦት ገንዘቡ፣ እውቀቱና በሌሎችም በሚችሉት አቅም የእግዚአብሔርን ቤት ስራ እንዲደግፉ በጌታ ፍቅር ቤተ ክርስቲያን ጥሪ ታስተላልፋለች። እግዚአብሔር ታላቅ ነገር አደረገልን ደስም አለን። መዝሙር 126 ቁጥር 3። ከጥቅምት 26 እስከ 30 በሰሜን ሙሉ ወንጌል አማኞች አጥቢያ ቤተክርስቲያን እንገናኝ። እግዚአብሔር በሰጠን ዕድሜ የጌታን ቤት አብረን እንስራ። እግዚአብሔር ይባርካቸው። የቤተ ክርስቲያንን ጥሪ በመቀበል ከጥቅምት 26 እስከ 30 2018 ዓመተ ምህረት በምናደርገው የምስጋናና የገቢ ማሰባሰቢያ ፕሮግራም ላይ በመገኘት ጌታን ስላደረገው በጎነት ከኛ ጋር አብረው ስለሚያመሰግዱና የበኩሉን አስተዋጽኦ ለጌታ ስራ ስለሚያደርጉ አስቀድመን እግዚአብሔር አምላክ ይባርኮ እንላለን ይህንን ስለሚያደርጉ እግዚአብሔር ይባርኮ፣ ቤቶን፣ ትዳሩን፣ አገልግሎቱን። እግዚአብሔር ዘመኑን ይባርክ። በጌታ በኢየሱስ ክርስቶስ ስም አሜን።